ሰላም ተናስጥልን የዩትዩብ ቻናል ተከታታዮችን እንደምን ዋላችሁ። ሁለት አጫጭር መረጃዎችን አስደምጣችኋለሁ እንድትከታተሉ በአክብሮ ተጋብዛለሁ። ወደ መጀመሪያው መረጃ ሳልፍ፣ አንድ የመንግስት ሰራተኛ ተመዝኖና ስልጠና ወስዶ ከሚጠበቅበት ዝቅተኛ ውጤት ካመጣ ከስራ ይባረራል ሲሉ የሲቪል ሰርቪስ ዋና ኃላፊ መኩሪያ ኃይሌ ተናገሩ። በሲቪል ሰርቪስ ማሻሻያ መሰረት የሚያረፍድና ከስራ የሚቀር ሰራተኛ ደሞዙ እንዲቆረጥ ይደረጋል ተብሏል። የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ ይህን ያለው አርብ ህዳር 12 2018 ዓ ም የሶስት ወር የስራ ክንውን ሪፖርቱን ለህዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሬትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። በዚህም የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የሰራተኛን ምዘናን አስመልክቶ ማብራሪያ የሰጡ ሲሆን ሰራተኞቹ ለመመዘን የሚያስችል 144 ሺህ አካባቢ ጥያቄዎች መዘጋጀታቸውን ገልጸዋል። ሰራተኛው የሚመዘነው በሁለት ነገር መሆኑን ኮሚሽነር መኩሪያ ኃይሌ ገልጾ አንደኛው ባህሪ የሚዘና ሲሆን ሁለተኛው ደግሞ የተማረውን ትምህርት ያንን ስራ ያሰራሉ የሚለውን ለማረጋገጥ የስራ ምዘና ይመዘናል ተብሏል። በዚህ ተመዝኖ ከሚጠበቀው ዝቅተኛ ውጤት የሚያመጣ ከሆነ ስልጠና ይሰጠዋል ተብሏል። በተደጋጋሚ ስልጠናውን ወስዶ ማለፍ ያልቻለ ከስራ ይባረራል፣ እንዲሁም ይህም ፈተና አልፈተንም ያለ የመንግስት ሰራተኛም ከስራ ይባረራል ብሏል። ለዚህም ሁለቱም አካላት ማለትም መንግስት ውጪ አውጥቶ ሰራተኛ መድቦ ስልጠና መስጠት አለበት፣ ሰራተኛውም ተልእኮ ራሱን ማዘጋጀት አለበት ብሏል። ይህ ምዘና ሰራተኛ ለመቀነስ ሳይሆን ለተቋም ተልእኮ ለማዘጋጀት አላማ ያለውና ክፍተትን ማእከል ያደረገ ስልጠና በመስጠት ሰራተኛን ለማብቃት እንደሆነ አብራርተዋል። የስልጠናው ፕሮግራም በሚኒስትሮች ምክር ቤት ተወስኖ ስርዓተ ትምህርት ተዘጋጅቶላታልም ብለል። አምስት ተቋማት ማለትም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ እና ቴክኒክና ሙያ ኢንስቲትዩት፣ የአፍሪካ ልህቀት አካዳሚ የባህሪ ብቃት መገንባት የሚያስችሉ 125 ሞጁሎችን በማዘጋጀት ለስልጠና ዝግጁ አድርገዋል በማለት አብራርተዋል። ወደ ሁለተኛው ርዕሰ ጉዳይ ሳልፍ ፈረንሳይና ሩሲያን ይመለከታል። በዓለም አቀፍ መድረክ የኃይል ሚዛንን በመወሰን ረገድ ከፍተኛ ሚና በሚጫወቱት የፈረንሳይና ሩሲያ በተለይም የጂኦፖለቲካዊ ውጥረቶች በበረቱበት በዚህ ወቅት በወታደራዊና ኢኮኖሚ አቅማቸውን እንደሚያነጻጽሩ የሚያሳይ ወቅታዊት መረጃዎች እየወጡ ይገኛሉ። የቅርብ ጊዜና በዓለም አቀፍ የትንተና ተቋማት የተረጋገጡ ግምቶች እንደሚያመለክቱት ሩሲያ በወታደራዊ ኃይል ብዛት ትልቅ ብልጫ ትይዛለች ተብሏል። ሩሲያ ንቁ የሰራዊት አባላት ከ1.1 ሚሊዮን እስከ 1.3 ሚሊዮን የሚደርስ ፈረንሳይ ንቁ ወታደሮች ግን ከ200 እስከ 220 ባለው ክልል ውስጥ ይገኛሉ ተብሏል። በኒውክሌር ኃይል ረገድ ሩሲያ ወደ 5589 የሚጠጉ የኒውክሌር ጦር መሳሪያዎች በመያዝ በዓለም ላይ ከፍተኛ ክምችት ሲኖራት ፈረንሳይ ደግሞ የራሷን ከላከል አቅም ለመጠበቅ ወደ 290 የሚጠጉ የኒውክሌር መሳሪያዎች እንዳሏት ይገመታል። በመከላከያ በጀት ወጪ በኩል ሩሲያ ከፈረንሳይ በጥፍ ትበልጣለች ተብሏል። የፈረንሳይ ዓመታዊ መከላከያ በጀት ወደ 55 ቢሊዮን ዶላር አካባቢ ሲሆን፣ ሩሲያ በተለይ በጦርነት ምክንያት ወጪዋን በመጨመር ከ145 ቢሊዮን ዶላር በላይ እንደምታወጣ ይገመታል። ይሁን እንጂ በጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ሲታይ ፈረንሳይ በኢኮኖሚ ጥንካሬ ትበልጣለች ተብሏል። አዳዲስና ወቅታዊውን መረጃዎችን ለማግኘት ሰብስክራይብ በማድረግ ይወዳጁን።